ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሣህል ከእግዚኦ እስመ ተመንደብነ ፈድፋደ በስማ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። እንግዲህ ከመስከረም 26 እስከ ጥቅምት 30 አምስት እሑዶችን በወርሃ ጽጌ ስንማማር ቆይተናል። ከጽጌ በኋላ የሚመጣው አስተምህሮ ነው። ከሕዳር ስድስት እስከ ታሳ ስድስት ያለው አስተምሮ ይባላል፣ አስተምሮ ይባላል። ያው እዚህ ቀደም ስንማማረው እንደነበረው አስቀድመን መዝሙሩን ከዚያ መልእክታቱን ከዚያ ምስባኩን ከዚያ ወንጌሉን እንማራለን። አስተምሮ የሚለውን ስንመለከተው እንግዲህ እግዚአብሔር በቸርነቱ የሚያስተምረን ሊቁ እንደተናገረው እግዚአብሔር ባንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም ተብሏልና ማስተዋሉን ለሁላችን እንዲያድለን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በአምስት መቶ አምስት አክሱም ከተማ ላይ ማይቶተ ቤተ ክርስቲያን ቅዱስ ያሬድ ተወለደ ይለናል። ተወልዶ ለትምህርት አካለ መጠን በደረሰ ጊዜ ወደ ትምህርት ቤት ቤተ ጉባኤ ገባ ይለናል ቤተ ጉባኤ ገብቶ ሰባት ዓመት ሲቆይ ትምህርት አልገባዋለህ እንደውም ምን ይላል ከሰባት ዓመት የድንቁርና ዘመን በኋላ ይለናል ቢነገረው አይሰማም ይማራል የለም ድንጋይ ላይ መፍሰስም አዎ አጎቱ ያስተምረዋል ተማሪዎች ይነግሩታል ይሰማል ያዳምጣል ነገር ግን የለም ከሰባት ዓመት በኋላ ግን አጎቱ እንደ ታሪኩ ቆነጠጠው ገረፈው፣ ይላል ለምን እገረፋለሁ ብሎ ዱላ ፈርቶ ሸሽቶ ሄደ ይለናል። ይሄ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ላይ ጴጥሮስ ኢየሱስ ክርስቶስን ሲገርፉት አይቶ አላውቀውም ብሎ ሶስት ጊዜ ካደ ይላል። ወንጌሉ ደግሞ ምን ይላል? በእርጥቡ ላይ ይህን ያክል ካነደዱ በደረቁ ላይ እንዴት ያነዳሉ? አለ። በክርስቶስ ላይ ይህን ያክል ከጨከኑ በጴጥሮስ ላይማ ምን ያክል እንደሚጨክኑ ይህ ግልጥ ስለሆነ ጴጥሮስ ዱላ ፈርቶ መከራ ፈርቶ አላውቀውም ብሎ ሶስት ጊዜ ካደው። ይህም ጌታ ስልሰ ጊዜ ትክህደን ዘንበረ ዶሮ ሳይጮ ሶስት ጊዜ ትክደኛለህ ያለው ይፈጸም ዘንድ ሆነ። ዶሮ ጨኸ አለቀሰና ወደ ቀደመ ክብሩ በንስሐ ተመለሰ። የንስሐ ጊዜ እግዚአብሔር ለሁላችን ይስጠን። አሁንም የቅዱስ ያሬድ ታሪክ ይሄ ነው። ዱላ ተማሮ ሄደ፣ ሄደና ደግሞ ዛፍ ስር ቁጭ አለ። ዛፍ ስር ቁጭ ብሎ እንዳለ አንዲትም ስድስት ጊዜ ወጣ በሰባተኛው እነሆ ወጣ። ሰባተኛው ላይ ወጣ፣ ፍሬስት በላያታል። በዚህ ጊዜ ቅዱስ ያሬድ እንዲህ አለ። ለካም ካሰቡት ቦታ ላይ ለመድረስ ብዙ ጊዜ መውደቅ ይጠይቃል፣ ለካም ያሰቡትን ፍሬ ለመብላት መውደቅንና መናሳትን ይጠይቃል ብሎ ተመልሶ ሲሄድ እንደገና ዛፍ ስር ቁጭ ብሎ አዎ ሶስት ወፎች ከአርያም ተልቀው መጡና እዝል ግዝ አርያም ነገሩት። ከዛም ወደ ሰማይ ተነጥቆ ሕዳር ስድስት ቀን ከሱራፌል ጋራ አዎ በይወር በራማ በኤረር ከመላእክት ጋራ ዘምሮ አዎ የመላእክትን አገልግሎት ወደ መሬቱ ዞሮ ወረደ። አባ ጊዮርጊስ ዘጋሥጫ ወባቲ ለዛቲ ቤተክርስቲያን ስርዓተ በላይ ታሪያ ያዘበ ሰማያት። አዎ ቤተክርስቲያን ስርዓቷ እንደ መላእክት ነው፣ እንደ ይወር እንደ ራማ እንደ ይረብ ነው። በመቅደሱ ቅዳሴው፣ በቅድሱ ሰዕታቱ፣ በማህዲቱ ስባተ ነው ይደረሰ አለና ይህን ታሪክ ያስቀምጣል። ታዲያ ከሰባት ዓመት የድንቁርና ዘመን በኋላ ሕዳር 6 ቀን 505 አዎ የተወለደው ቅዱስ ያሬድ በስድስተኛው ክፍለ ዘመን ሰማሪያ አሃዱ ቅዱሳት መጻሕፍት ብሩያት አዲሳት ሊቃውንት መረኮሳት አዎ ተገልጠውለታል ይላል። ለማን? ለቅዱስ ያሬድ። ሰባት ዓመት አዎ ያለምንም ነገር የቆየው በአንድ ቀን አራት ጉባኤ መምር ሆነ። ክብርና ምስጋና ለመድኃኒያ ድጓ ጾመ ድጓ ዝማሬ መዋሥዕት ምዕራፍ የእሱ ሆነ። እንግዲህ የኢትዮጵያ ቤተክርስቲያን ለዘላለም የምትገለገልባት አራራይ ወይም የምትገለገልበት አራራይ እዝል፣ ግዝ አዎ ወይ ወስ ምነሰረስቱ ዜማው ከእነዚህ ዜማ የሚወጣ ቃል እግዚአብሔር ወይም ዜማ ወይም ምስጋና የለም። አዎ ለዘላለም ቤተክርስቲያን በነዚህ አገልግሎቶች ስትገለገል ትኖራለች ማለት ነው። በውስጡም መሐሪ ሩቀ መዓት የምሕረት አባት የሚል በዚህ በአስተምሮ ውስጥ አው አስተምሮ ማለት እንግዲህ ይሄ ነው። የቅዱስ ያሬድ ምንም ሰባት ዓመት ያላወቀው በአንድ ቀን ከመላእክት ጋር ዝማሬ ዘምሮ በአንድ ቀን ብሉያት አዲስ አትሪካውት መለኮሳት ተገልጠውለት ዕዝል ግዕዝ አራራይ ተምሮ፣ ይልቁንም ደግሞ አው እነሆ ድጓጾ በድጓ ዝማሬ መዋስዕት ምዕራፍ በጉንጮ አው በአእምሮ ውስጥ ስለሆነለት አስተምሮ ተብሏል ማለት ነው። ይህንን ነው እንግዲህ አባቶቻችን በውስጡ ይላል። ከህዳር ስድስት እስከ ታህሳስ ስድስት ባለው ውስጥ ላይ ቃለ እግዚአብሔር አንደኛ ስለ ፍቅር ይነገራል። ሐዋርያው ዮሐንስ ምን ይለና፣ እግዚአብሔር ፍቅር ነው። ቀድሞ የነበረውን አሁን ያለውን እንነግራቸዋለን። ማን ፍቅር ነው? እግዚአብሔር ፍቅር ነው ይላል። ስለ ፍቅር ይነገራል ማለት ነው። አንደኛው፣ ሁለተኛው ስለ ሰላም ይነገራል። ዋሃብ የሰላም መድኃኒዓለም ይባላል ኢሳይያስም ዘጠኝ ላይ ምንድና ያል የሰላም አለቃ ህፃን ተወልዶልና ስሙም ድንቅ መካራ ያል የሰላም አለቃ ተብሎ ይጠራል ተብሏልና፣ ይሄ አሁን የሰላም ዘመን ይባላል ማለት ነው። ሶስተኛ ጾም፣ አዎ የተወቆሰኑ ነገሮችን ርቆ እግዚአብሔር ጋር መጣበቅ፣ ከእግዚአብሔር ጋር አዎ እግዚአብሔርን መፈለግ በንጹሕ ልቦናና በንጹሕ አይምሮ ጾም የሚደረግበትና ስለ ጾም የሚነገርበት ትልቅ ጊዜ እንደሆነ ይነገራል። ሌላው ተስፋ ነቢያት በተስፋ አሻግረው እያዩ አልፈዋል። አዳም አባታችን አንድ ሕይወቱ ተስፋው ለአዳም አመይሰደድም ገነት ከገነት በተሰደደ ጊዜ እመቤታችን ተስፋ ሆና ለአዳም ተሰጥተዋለች። ስለዚህ በዚህ ወቅት ላይ ስለ ተስፋ በሰፊው ይነገራል ማለት ነው። ቀጥሎም ስለ ጸሎትም፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ሙሴ አምስት መቶ ሰባ ጊዜ ከእግዚአብሔር ጋር ተነጋግሯል። ሀናመ ሳሙኤል በጸሎት እግዚአብሔር አግኝተዋለች። አዎ፣ ሌሎችም ነህምያ እኔና የአባቴ ቤት በድለናል ይቅርበለን እያለ በጸሎት የእግዚአብሔር ምሕረትና አዎ ቸርነት አግኝቶታል። ስለ ጸሎት ይነገራል። ሌላው እጽዋት መኖራችን የምናውቀው ማካፈል ስንችል ነው። የአይምሯችን የእውቀታችን አዎ ያለንን ሁሉ ማካፈል ስንችል መኖር የምንችለው፣ ለሰዎች ማካፈል ከቻለ ነው። ብቻውን የበላ ብቻውን ይሞታል የምንል ከሆነ ግን ከባድ ነው እና አስተምሕሮ ማለት ሰው ካለው ላይ ለሰው ማዘን አዎ፣ ይህን ማድረግ ስንችል አስተምሕሮ መላት የሚገልጠው ይህንን ነው ማለት ነው። የመጨረሻው በዚህ በአስተምሕሮ ውስጥ ያለው ይቅርታ ነው፣ ይቅርታ ነው። ስለ ይቅርታ ራሱ መዳን ያለ ማስተምሮና ስለዚህ ኢትዝክር ለነ አበሳነ ዘትካት ልበ አምላክ ዳዊት ከክርስቶስ መወለድ እንዲጅ ዘመን በፊት ምን አለ? የቀደመው በደላችንን አታስብብን። ያለ ይቅርታ ማለት ነው። ስለዚህ እዚህ ላይ የምናየው በስፋት እነዚህ ነገሮች ይነገራሉ። ሰባት ናቸው። ብዙ ነው፣ ሰፊ ነው። ነገር ግን ሰብሰብ አድርገን ስናየው ግን መደምደሚያው ይቅርታ። እስጢፋኖስ እየተደበደበ እየተገደለ ይቅር በላቸው አለ። መድኃኒዓለም 6666 ግርፋት ተገርፎ በአምስት ምስማር ተሸንክሮ በአንድ ጦር ተወግቶ እየወደቀ እየተነሳ ምራቅ ተተፍቶበት ይልቁን ኮምጣጤ የጠጥቶ በማወቅም ባለማወቅም ያደረጉትን ይቅር በላቸው ብሎ በሉቃስ ወንጌል 2331 ላይ እናያለን። መደምደሚያው ይቅርታ። እኛ ለይቅርታ ቦታ የለን፣ እኛ ለይቅርታ ጊዜ የለንም። ነገር ግን ትልቁ በሰው ልጆች ሕይወት ሊረሳ የማይገባው ነገር ቢኖር ይቅርታ የሚያኖርን የእግዚአብሔር ፍቅርና የእግዚአብሔር የቅርታ የእግዚአብሔር ሰላም ስለሆነ ማለት ነው። ስለዚህ ይህን ነው የሚለን። ከዚህ ቀጥለን የምንመለከተው እንግዲህ የእግዚአብሔር ቸርነት እኛን ምን ያክል አዎ እንደሚያየን የምናይበት ቅዱስ ያሬድ የደረሰው ድጓ እንመልከት። መዝሙረ ያሬድ ይባል ኢተዘኪሮ አበሳ ዚአነ ኢሐደገነ ፍጹመ ንማስን ሄር እግዚአብሔር አዘዞሙ ሙሴ ለህዝብ ያክብሩ ሰንበተ በጽርቅ ይድጓ ነው እንግዲህ። በዚህም ቀን አሁን ዘንድሮ የሚሆነው ሕዳር ሰባት ቀን ነው። ሕዳር ሰባት ቀን ኢተዘኪሮ ይባላል ማለት ነው። ኢተዘኪሮ ማለት ምንድን ነው? ቸር የሆነው እግዚአብሔር ኃጢአታችንን ሳያስብ እንጠፋ ዘንድ አልተወን። ወይም ኃጢአታችንን አስቦ እንጠፋ ዘንድ አልተወንም። ቸር የሆነው እግዚአብሔር ኃጢአታችንን አስቦ እንጠፋ ዘንድ አልተወንም። ያውቃል እኮ ኃጢአተኛ እንደሆነ። ኃጢአታችን ሳያስብ እንጠፋ ዘንድ አልተወንም። ይቀጥልና አልተወንም ሙሴ የእውነት ሰንበትን ያከብሩ ዘንድ ህዝቡን አዘዛቸው ይላል። ኢተዘኪሮ አበሳ ዚአነ፣ ቸር የሆነው እግዚአብሔር ኃጢአታችንን ሳያስብ ወይም ደግሞ ባለማሰብ እንጠፋ ዘንድ አልተወንም። አዘዘ ሙሴ ለህዝብ ያከብሩ ሰንበት በ ሙሴ እስራኤልን ህዝበ እስራኤልን በዘጸአት ምዕራፍ 20 በዘዳግም ምዕራፍ 5 ላይ ሰንበትን አክብሩ ብሎ እግዚአብሔር በሰጠው ህግ መሰረት ሰንበትን፣ አንተ፣ ቤትህን፣ ሰራተኛ ሁሉንም አክብር እንዳዘዘ ህዝቡን አዘዛቸው ይላል። ሰንበትን እንድናከብር እግዚአብሔር አምላክ ሁላችንን ይርዳን። ሌላው ከዚህ ቀጥሎ የሚመጣው መልእክታት ናቸው። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈውን ነው የምናስቀድመው። ምን ይላል? ሰው በልቡ አምኖ ይጸርቃልና በአፉ ክዶ አዎ፣ ሰው በልቡ አምኖ ይጸርቃልና በአፉ መስክሮ ይድናል። እንመልሰው። ሰው አለ በልቡ አምኖ ይጸርቃልና በአፉ መስክሮ ይድናልና። እውነትን መስክሮ ማለት እውነትን ሳይሸጥ እውነትን ገዝቶ ይድናልና ይልና፣ በእሱ የሚያምን ሁሉ አያፍርም። አያፍርም ያለ ሰባኪ እንዴት ይሰማሉ? ያለ መምህር እንዴት ይማራል? ይልና መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው! ከዋው ገር ሆኑ፣ ለዚ ዜና ሰናይ የሚገርም ነው። መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው! አበይት ነቢያት ደቂቀ ነቢያት አበይት ነቢያት ደቂቀ ነቢያት ትንቢት የተናገሩ ይህልና ይቀጥልና፣ ምን ይላል? እንዴት ያማሩ ናቸው ካለ በኋላ ካልተላኩ እንዴት ይሰብካሉ? እንዴት ያስተምራሉ? በነገራችን ላይ ቃለዋዲኑ ላይ ይናገራል። ያልተላከ ሁሉ እንዴት ሊያስተምር ይችላል የሚለውን ዛሬ ቤተክርስቲያናችን ግራ የተጋባችሁ በዚህ ነው። ኃጢአትን እንዳታደርጉ ቃሉን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ፈጽሞ አለ። እውነተኛ ብርሃን አሁን ይበራል፣ ወንድሙን የሚጠላ አዎ በጨለማ አለ፣ ወንድሙን የሚወድ በብርሃን ይኖራል፣ መሰናከያም የለበትም ብሎ ሁለተኛ አንደኛ ዮሐንስ ምዕራፍ ሁለት ቁጥር አንድ ላይ ደግሞ ይናገራል። ሮሜ አምስት ቁጥር አስር ላይ አስቀድመን የተናገርነው የቅዱስ ጳውሎስ መልእክት ነው። አሁን ደግሞ እውነተኛ ብርሃን እውነተኛ ብርሃን አሁን ይበራል፤ ወንድሙን የሚጠላ በጨለማ አለ፣ ወንድሙን የሚወድ በብርሃን አለ ይልና ማሰናከያ የለበትም ይላል። እንዳንሰናከል እግዚአብሔር ይርዳል። ከዚህ ቀጥሎ የሚመጣው ምስባኩ ነው። ኢትዝክር ለነ አበሳነ ዘትካት፣ ፍጡነ ይርከበነ ሣህልከ እግዚኦ

እጅግ ተቸግረናልና መዝሙር ሰባ ዘጠኝ ቁጥር ስምንት እጅግ ተቸግረላልና ዛሬስ ዛሬስ አልተቸገርንም ሕፃናት አዎ በየጦር ሜዳው እንደ ጫጩት እየረገፉ አረጋውያን ያለ ጧሪ እየቀሩ ወጣቱ ወንዝ የተሻገረ ደንበር የደፈረ የለ እርስ በርሳችን እየተበላላን ሰው በሃይማኖቱ ምክንያት በአምልኮቱ ምክንያት በቋንቋው ምክንያት በተራራ ምክንያት በማንነቱ ምክንያት እንደ ጦስ ዶሮ በየቤራው እየወደቀ የምናይበት ዘመን እኮ ነው። ኢትዮጵያን እግዚአብሔር ያስባል። እስመ ተመን እንደሆነ ፈርፋዳ ተቸግረናል፣ እጅ ተቸግረናል አለ። አሁን ዛሬ ያልተቸገርንበት ምን አለ? ምን አለ? አዎ የለለ። ይቅርበለን ነው ያጣነው። አሁን ዛሬ ይቅርበለን እባክ ማለን የሚለውን ነገር ነው ያጣነው ማለት ነው። ይህን እንድንል እግዚአብሔር ይርዳን። የመጨረሻ ወንጌሉ ነው የማቴዎስ ወንጌል ምዕራፍ ስድስት ያው፣ ከቁጥር አምስት ነው የሚለው ግን ከመጀመሪያ ጀምሮ ነው የምናገረው። በአራት የተከፈለ ነው ይሄ ወንጌል። የመጀመሪያው ስለ ምጽዋት ነው የሚናገረው። ምጽዋት ስትሰጥ ለሰው ታይት አታድርግ ነው የሚለው መኖርክን ለማወቅ አካፈል ማካፈል ማለት ነው። ምጽዋት ማለት ማካፈል፣ ካለህ ላይ ቢኖርህ፣ ስት ባይኖርህ ደግሞ እግዚአብሔር ይስጥህ ማካፈል ነው ሰው ብር ላይ ኖረ ይችላል፣ እንጀራ ላይ ኖረ ይችላል፣ ልብስ ላይ ኖረ ይችላል። ግን እግዚአብሔር ይስጥህ ይህ ግን አለ አሁን። ስለዚህ ሰው መኖሩን ማወቅ ያለበት ስለበላ፣ ስለጠጣ፣ ስለለበሰ፣ ስለተኛ፣ ስለተነሳ አይደለም። ለሰው ማካፈልና፣ ለሰው መራራት፣ ለሰው ማዘን ስታደርግ ነው መኖርክ ማወቅ ያለብህ። ከሰው ጋር መኖር ሰተችል ይሄ በዝንጀሮ ውስጥ አንድ ግመር የሚባል አለ፣ ብቻውን ወንደላጤ የሚባል አለ፣ ለብቻውን ይሄድ ማለት ነው። እንደዚያ መሆን የለብንም ከሰዎች ጋር አብረን መኖር አለብን። ከሞት ጋር ቀጠሮ መግባት የለብንም። ከእድል ከባልትና ጋር ቀጠሮ መግባት የለብንም። ስሞት ብቻ ብለን እንደውዛ ጋር ማስመር የለብንም። ከሰዎች ጋር እንድንኖር እግዚአብሔር ይርዳን። ይህንን ነው የሚነግረን ማለት ነው። የመጀመሪያው ምጽዋት ነው። ከዚያ ቀጥሎ የዛሬው መነሻው ስትጸልዩ ነው የሚለው። ስትጸልዩ እንደ ግብዞች አትሆኑ። ግብዞች ው ምንድን ነው የሚለው? እኛ ፆሚ ነን፣ እኛ ጸሎተኛ ነን። ለሰው እንዲታዩ አድርገው ሜዳ ላይ ቆመው ው ጸሎታቸውንም። እንደዚያ አትሆኑም። ስትሰልዩ አንተ ግን ቤትክን ዝጋ፣ በርን ዝጋ፣ መስኮቱንም ዝጋ። ከዚያ ለሰማይ አባትህ ጸሎትክን አቅርብ ነው። ው ለሰማይ አባትህ ጸሎትክን አቅርብ ነው የሚለው። እንዴት አድርገህ ው እነሆ፣ አይምሮህን ለጸሎት አስተካክል። አይምሮህን ይህንን እስቃያስ አየት ነው። ኢሳይያስ ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክል ሲለው ወደ ግርግዳ ፊቱን አዝወራ እጆቹን ዘረጋ፣ አይኑን ገለጠ ወደ ሰማይ፣ አንደበቱን ወደ እግዚአብሔር፣ እኔ ኃጢአተኛ ነው ይቅር በለኝ፣ ከእኔ ስህተት ከአንተ ምሕረት አይጠፋምና፣ ማረኝ፣ ይቅር በለኝ አልና ለመነ። ለምኖ ሲጨርስ እግዚአብሔር ምን አለ ኢሳይያስን ሂድና ው ከእድሜህ ላይ 15 ዓመት ጨምሬልሃለሁ። የጸሎት ምርጫህ፣ የጸሎት አቀራረብህ፣ ሥርዓትህ፣ ልመናህ እነሆ ተመችቶኛልና ይቅርብይሃለሁ፣ ይልቁንም 15 ዓመት ጨምሬልሃለሁ። የንስሐ እድሜ እግዚአብሔር አምላክ ለሁላችንም ይጨምርልን። ስለዚህ ስንጸልይ፣ አዎ እኛ እኮ እንኳን አይምሯችን ሞባይላችን መዝጋት እኮ አልቻልንም። ሞባይል ዘግተን እንኳን አንጸልይም። እያወራን ነው። ምን ጸሌው እኮ ሰው ይደውላል እያወራን። አዎ፣ እዚህ ጋር የጸሎት መጽሐፍ ይዘን ስልክ እናወራ። ያ አይደለም ጸሎት። ያ አይደለም ሙሴን ስናየው ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ፣ ራሱን ክርስቶስን ስናየው እንደዚህ ነው። የጸሎቱን ሥርዓት እንድናውቀው የቤተሰብ ጸሎት አለ፣ የማይበር ጸሎት አለ፣ የግል ጸሎት አለ። በእነዚህ አዎ፣ የጸሎት አቀራረቡን አውቀን እንድንጸልይ እግዚአብሔር ይርዳን። ስለዚህ እንደው ይጸል ያሉ ጸሎተኞች ናቸው እንደሚባሉት፣ እንደነዚያ በአደባባይ ጸሎተኛ እንዲባሉ እንደሚሆን እሳይሆን፣ ያንተ ግን የአሁን የበር ጉዳይ አይደለም። አሁን የቤት ጉዳይ አይደለም። ቤት ያንተ ሰውነት ነው። የሰውነት በር ማለት ምንድን ነው? አይምሮህ። አዎ ሌላ ነገር ላለማዳመጥ ከእግዚአብሔር ጋር ለመነጋገር። እንዴ፣ እኛ እኮ ከትልቅ ሰው ጋር ስነጋገር ቆይ እያወራሁ ነው፣ እና በር ዝጉልኝ ነ አለቅ። ይህን እንላለን። ይህን ነው የሚለው። ሌላኛው ከዚሁ እንግዲህ ስትጸልዩ እንደ ግብዞች አትሆኑ አለ። ከዚህ ከግብዝነት ጉዞ ሁላችንንም እግዚአብሔር ነፃ ያውጣል። እዚያ የጸሎት ስርዓት ነው። ስንጸልይ አለባበሳችን፣ አቋቋማችን አሁ አሌ ሎሙ ላይ አግደበድሙ ብሎ እንደ አንድ ዜ አንድ ዜ እያልና ይ ቀጥ ብለ በምንችለው መልኩ ዘፀና ቆሞ የፀና ቆሞ ይጸልይ የደከመ ተቀምጦ ይጸል ግን፣ የጸሎት ስርዓቱን ግን በቃ ጸልህ እስከምጨርስ ድረስ፣ አዎ እግዚአብሔር ጋር ብቻ ተነጋገር። ሰው ከእግዚአብሔር ጋር እየተነጋገረ ከሰው ጋር እንደ ስልክ ያነሳል። ትልቁ ስህተታችን እኮ እዚህ ጋር። መልክዐ ሚካኤል እየደገምክ ከሆነ ከሚካኤል ጋር እየተነጋገርክ ከሆነ ከሚካኤል ጋር እየተነጋገርክ እንደ ስልክ ታነሳለህ። መልክዐ ማርያም እየደገምክ ከሆነ እመቤታችን ጋር እየተነጋገርክ እሷ ጋር እየተነጋገርክ እንደ ሌላ ሰው ታሆናለህ። መልካ ኢየሱስ እየነገም ከሆነ ከኢየሱስ ክርስቶስ ጋር እየተነጋገር ነው። እንዴት ሌላ ሰው ስታንሳለ? መጽሐፍ ቅዱስ እያነብ ከሆነ ከዚያር ጋር እየተነጋገር ነው። እንዴት ከዚያር ጋር እየተነጋገር አዎ እንዳንተ ደካማ ከሆነ ሰው ጋር ታወራለህ? አዎ ይህን ነው የሚናገረው። ይቀጥልና እንዲብላችሁ ጸልዩ አለ። አባታችን ሆይ በሰማያት የምትኖር በየት በሰማያት የምትኖር ልል ነው። ስምህ ይቀደስ አለ። እንድናመሰግንህ ፈቃድ ይሆን ማለት ነው። ስሜ ቀር መንግስት ትምጣል። ፈቃድህ ፈቃድህ አው በመላእክት እንድትመሰገን የሰጣቸው ፈቃድህ የእኛም ይሆን። መንግስት እኛ ጸሎት አቅርበ አንተም ደሞ ልጆች ተብለህ መንግስት እንድንወርስ ፈቃድ ይሁንልን። ፈቃድህ በሰማይ በመላእክት እንደሆነ፣ በምድር በእኛም ይሆንልን ፈቃድ በሰማይ እንደሆነች እንዲሁም በምድር መላእክት 24 ሰዓት እንዲያመሰግኑ እንደፈቀርክላችሁ እኛም ደቂቃ አዳም እንዳቅማችን እንደደረጃ እንድንጸልይ ፈቃድ ይሆን። አዎ እሱ ፈቃዱ ካልሆነ እግዚአብሔር ይኛ ጸሎት እንዴት ይቀበላል? አይሆንም። አዎ ስለዚህ ፈቃድ ይሁን። አይ ከዚህ ይሄን ካልን በኋላ ይህን ከጸለይ ሲሳይ ነዘለለለትን የዕለት እንጀራችንን ስጣይ እግዚአብሔር ይሄን የዕለት እንጀራችን ግሬለት አቀራረብና ያጠያይ ጉዳይ ነው ሲሳየነ ዘለለት ይህንን ነው ስትጸልዩ ምን ብላችሁ ጸልዩ እንዲህ ብላችሁ ጸልዩ አለ ማን ነው መድኃኒዓለም ይህን ይለናል እርሳችን ምንድን ነበር አዎ ኢትዝክር ለነ አበሳነ ዘትካት የቀደመውን በደላችን አታስብብናል ይቀጥልና ምንድን ነው የእለት እንጀራችን ስጠን ዛሬ አሁን እኮ እኛ ኦርደሩ ወይም ደግሞ የሚቀድመው ነገር አተነዋል ተነስተን ከእንቅፋችን ስለመገብረው የምንናገረው ስለ ምግብ ነው እናወራው፣ ግን መጀመሪያ የሚቀርበው ምንድነው? አባታችን ሆይ ነው። ምንድነው? በሰማያት የምትኖር፣ በሰማያት የምትኖር አባታችን፣ በሰማያት የምትኖር። እንደውም ወንጌሉ ላይ ምን? በሰማያት የምትኖር። አሁን እኛ ምን? አባታችን ወይ በሰማያት የምትኖር። አሁን ግን ወንጌሉ ላይ በሰማያት የምትኖር አባታችን ሆይ ይለናል። ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የእለት እንጀራችን ስንተኛ ደረጃ እንደፈጠ፣ የእለት እንጀራ የሚቀርመው ጥያቄ ነው፣ የሚቀርመው ጸሎት ነው፣ የሚቀርመው ልመና ነው። ማቴዎስ 77 ላይ ጎድጉዱ ወይ ትረኃውለክሙ አዎ ሰአሉ ወይትወሀበክሙ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋላል። እንደውም ራይ 3 ላይ ምን ይላል? እኖ በደጅ ቆሜ ያንኳኳለው የሚከፍትልኝ ቢኖር ገብቼ ከሱ ጋር ባላለ ይላል። ስለዚህ ማቴዎስ 77 ላይ አንኳኩ ይከፈትላችኋል፣ ለምን ይሰጣችኋል። በቃ ማንኳኳ በሰማይ የምትሮ አባታችን ነው። ስምህ ይቀደስ፣ መንግሥትህ ትምጣ። ፈቃድ በሰማይ በመላእክት ማለት ነው እንደሆነች፣ እንዲሁ በምድር ትሆን በእኛ በደቂቀ አዳም ትሆን ማለት ነው። ከዚህ በኋላ የዕለት እንጀራችን ስጠን ዛሬ። የዕለት እንጀራችን ስጠን ዛሬ፣ ሁለት አይነት ምግብ፣ አንደኛው መንፈሳዊ ምግብ ወንጌሉ፣ ቅዳሴው፣ ሰህታቱ፣ ጾሙ፣ ጸሎቱ፣ ይሄ ሁሉ ይሄ መንፈሳዊ መግቦት ማለት፣ ሌላው ደግሞ የስጋ መግቦት የምንበላው፣ የምንጠጣው፣ የምንለብሰው፣ የምንጫማው ይሰጣል፣ ያደርጋል እግዚአብሔር። ይህን ይልና እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን። አሁንኛ የሚቀድመውን ደግሞ እዚህ ጋር ተዛውቶብናል። እኛም ነው አሁንኛ ይቅር በለን ነው። ምንም የሚቀድመው ካፋችን አለ። እኛም የበደሉንን ይቅር እንደምንል በደላችን ይቅር በለን አለቀ። መጀመሪያ እኛ ይቅር እንበል፣ ከዚያ በኋላ እሱ ይቅር ይለናል። በማቴዎስ ወንጌል መራፍ አምስት ላይ መስዋዕትን ልታቀርብ ወደ ቤተ እግዚአብሔር ስትገባ ከሰው ጋር እንደተጣላህ ደስ ትዝ ቢልህ መስዋዕቱን አስቀምጠህ ሂድና ታርቀህ ይቅርታ አድርገህ መጠህ አቅርበው ነው ነበር ያለ ዚ አንተን መሳይት የሚቀበል የለም። እዚ መሳይት ችግር የለበትም። ይህን ይናገራል። ቀጥሮ ምን አለ? እኛ ደግሞ የወደውን ይቅር እንደምንድን በደላችን ይቅር በለን። ይቅር እንድን እግዚአብሔር ሁላችንም ይርዳል። እግዚአብሔር አምላክ ሁላችንም ይቅር ይበላል። ብትቆጣጠር ባንተ ፊት ማን ይቆማል እስቲ እንደው ማርያምንና ያንን ስሞን የተባለ የሉቃስ ወንጌል ምዕራፍ ሰባት ላይ ሴትዮዋ ሽቷን ይዛ አንኳኳ ከፈተና ሲያት እሷ ናት እነሆ አንቺ መግባት አትችልም ብሎ በሩን ዘጋው ክፈትላት አለ መድኃኒዓለም አይ ኃጢአተኛ ናት አንተ ባለችበት መግባት አትችልም አለ አይደለም አለና በምሳሌ አስተማረው ለአንድ ዐይነ ጸጋ ሁለት ተበዳሪዎች ነበሩት ለአንዱ አምስት መቶ ለአንዱ አምሳ በደራቸው ሁሉም መክፈል አልቻሉም ሁሉንም ተወላቸው ምን ትላለህ አይ የትኛውን ነው አጥብቆ ወደደዋል? ንገረኝ እስኪ። ነው ብዙ ለተወለታል። እኔም የሷን ያንተ ነው ትቻለህ። ኃጢአትን ብቆጣጠር ባንተ ቤት አልገኝም ነበረ። አንተ ቤት ከገባሁ ጀምሮ አንተ የግር አቅርበህልኛ የለም፣ እሷ ግን በእንባዋ እግሬን አጠበች። አንተ እነሆ በምግብ አቀርበህልኛ፣ እሷ ግን በፀጉሯ መዘመዘችና ሽቶዋን ሰብራ በላዬ ላይ ረጨች። ይህንኩሉ አደረገች፣ በፍቅር ሳበችኝ አለቀ። በይቅርታ ጎበኘኋት። አንተንም እሷንም ይቅር ብያለሁ አለ። ይህ ነው እንግዲህ እኛም የበደሉን ይቅር እንደምንል አንተ ደግሞ የኛ ይቅር በለን እኛም ደግሞ የበደሉን ይቅር እንደምንል በደላችን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። እግዚአብሔር አምላክ ተናግሮ ከሚያናግር አዎ፣ ክፉ አስቦ ክፉ ከሚያሳስብ እግዚአብሔር ይሰውራል። ምንድን ነው ያለው? ከክፉም አድነን እንጂ ክፉ ከሩቅ አይመጣም፣ ወዳጅ ከቤተ ይጀምራል። መጸለይ ከክፉም አድነን እንጂ ወደ ፈተና ማታግባል። ፈተና ሊመጣ ግድ ነው፣ ግን በፈተና ላለመውደቅ መጸለይ ነው። እሱ ምን ብሏል በማቴዎስ ወንጌል ምዕራፍ 26 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። እንዳትገቡ ከገባችሁ በኋላ ደግሞ እንዳትወርቁ ጸልዩ። ስለዚህ ፈተና ሊኖር ይችላል። በምናውቀውም በማናውቀውም በምናየውም በማናየውም በምንወደውም በምንጠላውም ሊመጣ ይችላል። ላለመውደቅም ግን መጸለይ ያስፈልጋል። ከክፉ አድነን እንጂ ወደ ፈተና እንዳንገባ አታግባን እያለ መንግስት፣ ያንተ ናትና ኃይልም ክብርም ለዘላለሙ አሜን። አዎ ይህን ብላችሁ ጸልዩ ነው ያለ። ይህንን ጸሎት እንድንጠቀም እግዚአብሔር ይርዳን። ይቀጠቀልልና ሲዘጋ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። አለክ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ይቅር ይላል። ለሰዎች አጠፋ ምትሉት ምንም ብትሉ፣ አዎ፣ ለሰዎች እንደውም ፀሐይ ሳይዝ ገባ። አዎ ምሕረታችሁን አውርዱ፣ ይቅርታችሁን አድርጉ። ለሰዎች በድለውናን በዱለኛን ለምትሏቸው ኃጢአታቸውን ይቅር በሉ። ይቅር ስትሉ ሰማዩ አባታችሁ እናንተን ይቅር ይላችኋል። ይቅር ማትሉ ከሆነ ግን ሰማዩ አባታችሁ እናንተን ይቅር አይላችሁ። መዝጊያው ወዳጅ ይቅር እንድትባል ይቅር በል። ይቅር እንድትባሉ ይቅር በሉ። ይቅር እንድትባል ይቅር በይ። እግዚአብሔር የይቅርታ አምላክ ነው። እግዚአብሔር የምሕረት አምላክ ነው። ከመሥዋዕት ይልቅ ምሕረትን እወዳለሁ ብሏል። እግዚአብሔር ከመሥዋዕት ይልቅ ቂም እና መቀል ተሸክመህ በሬ ብታርድና ዎ ይህን ያክል ብር ሰጥተው ብትል ምን ዋጋ አለው? ቂም ይዞ ጸሎት፣ ሳል ይዞ ስርቆት አያዋጣም ብለዋል ኢትዮጵያውያን ተናጋሪዎች። ስለዚህ የይቅርታ ጊዜና የይቅርታ ዘመን እግዚአብሔር አምላክ እንዲያደረን፣ የአምላካችን ጊዜ መልካም ፈቃዱ ይሆንልን። ኢትዝክር ለነ አበሳነ ዘትካት፣ በደላችንን የቀደመ በደላችንን አታስብብን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሆን።